ቤት ሰብስክራይብ ና ላይክ እያደረግ፣ ጸጋ በስተ መጨረሻ ጥሩ ስራ ልትሰራ ነው። ቤዛ ያሬድን እናፈቅርሃለሁ አለች። ሰላም ውድ የቻናል ቤተሰቦች፣ በዛሬ ቪዲዮ አፍላ ፍቅር ክፍል መቶ አስራ ሁለት የምንመለከት ነው የሚሆነው፣ እንዲሁም እናንተን ያዝናናል ያልኩትን ቪዲዮ ከቪዲዮ መጨረሻ አስቀምጨላችኋለሁ። ይህ ቪዲዮ ላይክ ማድረጋችሁን እንዳትረሱ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። አፍላ ፍቅር በክፍል መቶ አስራ አንድ እንደተመለከታችሁ ጸጋ የውሸት ሴራ በመፍጠር ለቤዛ ሂዳን ነግራት ነበር። ይህንንም ያደረገችው ያሬድ የጸጋን እርዳታ እንደሚፈልግ ተነገራ በኋላ ነበረ ጸጋ ያሬድ የውሸት ፕሮሰስ እንደጀመረና ወደ ውጭ አገር ሊሆን እንደሆነ አስመስላ ለቤዛ ነግራ ቤዛም ጸጋን ስላላመነቻት ቀጥታ ሂዳ ያሬድን ጠይቃው ነበር። ያሬድን በሷ በእሷ ምክንያት እንደሆነ ወደ ውጭ ሀገር የሚሄደው ነግሯታል። ቤዛም እንግዲህ በዚህ አልተስማማችንም። እንደምናውቀው ቤዛ ለያረድ ፍቅር ስላላት ነው። በቀጣይ ቪዲዮ እንግዲህ ያሬድ ከውጭ ሀገር የሚቀረው ቤዛ አፈቅረሃለሁ ስለምትለው ብቻ ነው። ስለዚህ ቤዛና ያሬድ ተፋቀሩ ማለት ጸጋ በስተመጨረሻ ጥሩ ስራ ሰራች ማለት ነው ነው ይሁን እንጂ ቤዛ ውሸት የማትወድና ደረቅ ስለሆነች እውነቱን የሰማች ቀን እንደሚጣሉ እርግጠኛ ነኝ ማለት ነው በሌላ በኩል ሀናና ብሩኪ የለየለት ጦርነት ውስጥ እየገቡ ይመስላል በክፍል መቶ አስራአንድ እንደተመለከታችሁት ብሩክ ፊዮሪን ከቅዱስ ለማዳን ሲል ፊዮሪን አፈቅራታለሁ ብሎ ነበረ ይህንንም ሀና ከኋላ ሁና እየሰማች ነበረ ስለዚህ ይህ ሀናና የብሩ ጸብ እንደ አዲስ እንደሚጀምር ነው የሚያሳዩ ማለት ነው እውነት ሀኒቾ እንዳለችው ብሩክ ከፊዮሪ ፍቅር አለው አሁንም ቪዲዮ ላይ እንደ ተረዳሁት ከሆነ ብሩክ ፊዮሪን ዛሬም እንደሚያፈቅራት ነው። እንዲሁም አይታችሁታል፣ ከቅዱስ ጋር ስትሆን በጣም ቀንቶ ነበር፣ እንዲሁም ያስታውቅ ነበር። እናንተስ ዚህ ላይ ምን አስተያየት አላችሁ? ኮሜንት ላይ አስታውቂ። በቀጣይ ክፍል እንግዲህ ብሩኬ ከሁሉም ውጭ የሚሆን ነው የሚመስለኝ ምክንያቱም ፊዮሪም ከቅዱስ ጋር የሆነ ነገር ጀምራለች፣ እንደተመቻት ያስታውቃል ማለት ነው። ሀናም በዚህ ምክንያት ብሩክን አጠገቤ እንዳደርስ ስላለችው፣ በሌላ በኩል ደግሞ ያዝናናኝና ፈታ ያልኑበት የደብና የሶሲ እንዲሁም የዩሲያስ ሁኔታ ነው። እንግዲህ ፍቅር እንደ ያዛት እና ኢዮስያስ መስተፋቅር እንዳስነካት ለደብ ሂዳ ነግራው ነበር፣ ሁላችን በክፍል መቶ አስራ አንድ እንደተመለከት ነው። ደብም እንግዲህ በዚህ ተናዶ ኢዮስያስን ሄዶ ነግሮት ነበረ። ኢዮስያስም ይሄ ነገር ከሁሉም ሰው ጋር በመድረሱ ና ግቢው በመዳረሱ ደስተኛ የሆነ አይመስልም። ምክንያቱም በዚህ ተቀጠለ ወደፊት ኢዮስያስን ሰላም የሚለው አደለምና አብሮት የሚቀመጥ ሰው አይገኝም ማለት ነው። እውነት ሶሲ በመስተፋቅሩ ከኢዮስያስ ፍቅር ያዛት ይመስላችኋል? እ ኮሜንት ላይ ሐሳባችሁን አስቀምጡልኝ። እኔ ግን አይመስለኝም አስመስሉ ባት ወይም ዝም ብላ ሲመስላ ትጠረጥር ነው የሚሆነው። ምክንያቱም ኢዩስያስ ስለዚህ ነገር ምንም የሚያውቀው ነገር የለም። ቤቲ እሱን ለማስጣል ብቻ ብላ የነዛችው ወሬ እስከሆነ ድረስ ኢዩስያስ አርክስልይ ሲሉት ራሱ በጣም ነበር የተናደደው። ምክንያቱም እንደዛ አይነት ነገር እሱ አያውቅም ነበረ። በዚህ ምክንያት ኢዩስያስ ና ዴቭ እስከ መጣላ ድረስ ደርሰው ነበረ። በክፍል መቶ አስራ ሁለት ምንም ይፈጠር ይመስላችኋል? እሱን አብረን የምንመለከት ነው የሚሆነው ዛሬ ማታ በክፍል መቶ አስራ ሁለት የምንገናኝ ነው የሚሆነው። እስካሁን ድረስ ቪዲዮን

በአሁኑ ሰዓት ራሴ ማዳን ንፈልግ እሱን ውስጥ ጥሩ አርገሻል። እሱን ከሆነ መድሀኒቱ የኔ ትርታ አይሳል ማይ ላቭ በቃ ትናደድ። እንዴት አልናደድ? ወድጄ እኮ አይደለም። እኔ እኮ ያንተ ብቻ። እኔ ደግሞ አንተን ብቻ ነው ማፈቅር። አውቃለሁ ግን፣ ይሄ ነገር በጊዜ ካልተፈጣ ሌላ ጣጣ ይዞ ነው የሚመጣው።